ዝግጅታችንን ሰብስክራይብ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል። ዛሬ እስኪ ንገሩኝ፣ ይደርሰዋል ወይ? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁም ያም ካደረሰ ነው ተጣድፎ ጨርሶ። ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴ ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴ ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም፣ ደግሞ እንዲሁ እንዲሁ እናንተ ጉራችሁ እኮ አያልቅም። እስኪ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው ሀያ ገጽ አይሆንም። መጽሐፍ ብናደረገው አይታተምም። ብሮሸር ብናደረገው ይሆናል እኮ ስትደዘድዙት። የምትሉት እንዴት ነው ጊዜ የሌላችሁ? አሁን እኮ ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ፣ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድነ ይህን ሁሉ ያመጣው ስትሉ ሰው ሰው ኧረ፣ በሞት ያዳምጡ። እኔ ከእውነቴ ነው ማዳመጥ። ይኸው የያዕቆብ መልእክት ምዕራፍ አንድ ቁጥር 19 ላይ ኩን ፍጡነ ለሰሚም፣ ለሰሚ ወጉንዶ ለነቢም ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ፣ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት እንቅልፍ ናቸው። ስለዚህ ረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሀዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያረጋህል ማለት ነው፣ ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው የተቦጫጨቀ ልብስ ያስለብሳል ጊዜን ባለመጠቀማችን ምክንያት አይ ጊዜ ጊዜ የሰጣቸው እና እያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ ነው። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም፣ አትበጥ በፉከራ ነው አጠፋም እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን የጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው ስምንት ቤተ ክርስቲያኖች ያሉባት ህንድ እኮ አምስቱ በሌላ እጅ ሆነው ዛሬ ሶስቱ ብቻ ነው የቀሩት። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባርራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር አንድ ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። እንዲሁ እኮ ይገርማል እኮ ለምን አታነቡም? ቁጭ ብላችሁ ዝም ብሎ ወሬ ስትህ ስትጠቀጥቁ ስትጠቁ ስትጠቅቁ ከምትሉ ቁጭ ብላችሁ እስኪ አንብቡ። እውነት እኮ እውነቴን እኮ ነግራችሁ። ተግባር እኮ የሀሳብ ልጅ ነው። ሀሳብ ደግሞ የሚገኘው ይውላችሁ፣ እንጨት ሳትሰበስቡ እሳት ማንድር ትችላላችሁ? ይቻላል አይቻልም? ሀሳብ ሳይኖርህ ተግባር የታመጣልህ? እቅድ የታመጣልህ? ስራ የታመጣልህ ከሰው ጋር የመኖር ስልት የታመጣለ? ተግባቦት? እንደ ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ፣ ወሬው ቢረባም ባይረባም። አይ እንደው እሷን የእሷን የማይረባ ወሬ ከምሰማ ትንሽ መረጃዎችን ባዳምጥ። አይ መረጃውን ሰምተነው እንጂ ሊቅምቶ ነው እንደው ሳይንቲስት አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት አመቱ? አንድ ሰላም ጠብ አላደርጋችሁም። እናንተ ሰምታችሁ የምታመጡት ጠብ የሚል ነገር የለም። እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ነግሬያቸዋለሁ። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድን ነው ስትሉ፣ ጊዜ የላችሁም። ትዳሩን የሆነ ሱቅ ነው የምታደርጉት። ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት ነው ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ ጊዜ ያልሰጣችሁት ሰው ይኸውላችሁ፣ በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስት ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል፣ የነገር አረም፣ የላም አረም ሌላም አረም፣ የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት በግሪያቸው አለው። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል። ይሸፍታል። ልብ እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እንነቅላለን ስትሉ ስንዴውን ትነቅሉብኝ ያላችሁ እንዳለ ጌታ። በዚያችሁ ትንሽ ችግር፣ በበቀለችው አረም፣ በአመል መክፋት ስትጨቃጨቁ ራሱን ማጣትም ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው፣ ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ድሃ ጦም ማደሩን ካላያችሁት ችግር ነው፣ የነፍሱም ይቅር የተጎዳ ሰው። በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሏል። ከመረረው ድሃም ቢሆን ሰብሮ ይበላል፣ ዘግቼ እበላለሁ ስትል። ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ታንደበት ሸፍቶ ታገኙታላችሁ። እናንተ ጊዜ ትሰጣላችሁ። ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ። አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉም። ጊዜ ትሰላላችሁ። ቁማችሁ ትቆይታላችሁ። ሰው እስኪስተካከል ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ። ወዲያው ነው። ማንም ማንን አይቆይም። አሁን ጥሎ መሮጥ ነው በቃ። እና ቆዩት እስቲ ሁሉንም ሰው ቆዩት። ይስተካከላል ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪበል ንገሩ እንጂ። አዎ ሰው ባል ለሚስቱ ጊዜ ሊኖረው ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ የሌለው ሰው ለእናቱ ጊዜ የሌለው ለአባቱ ጊዜ የሌለው ለዘመዶቹ ጊዜ የሌለው፣ አውቁ ጊዜ የለም፣ ለማንም ጊዜ አይሰጥም። ሰው ውላችሁም ገብታችሁ እንደ ዝንጀሮ ስልክ ስልካችሁን ይዛችሁ ቁጭ። ዝንጀሮ ነው በቆሎ ይዝና፣ አንዳንድ በቆሎ ይዞ ያምጉ ይችላል ያምጉ ይችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው ጊዜ በቀኝ የተሰቀለ ወንበዴ መንግስተ ሰማያትን የወረሳት በሦስት ሰዓት ዝግጅት ነው። ለተጠቀመበት ሰው ሶስት ሰዓት መንግስተ ሰማያትን ያስገኛል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ፣ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን ለእግዚአብሔር ዓይን ስለሌለን ነው። ለእግዚአብሔር እግር የለን ነው እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንዲያው አይደረስ እኮ ነው። ከዚያ ትሄዱ፣ ማስታወቂያ የማስታወቂያ ሰሌዳ ለማንበይ የቀኑ ትል ልመላለሳለሁ፣ ስራ ወጥቶ ይሆን። ጥሩ ነው ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? እግዚአብሔር የእግዚአብሔር ቤት እኮ ልንገራችሁ የእግዚአብሔር ቤት ቤተ ክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተ ክርስቲያን ታውቃላችሁ? ይህን ቤተ ክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ አንተ አይሁድ ንጉሥ ነህ? እንዲህ አለው። ምን ብሎ የመለሰለት መንግስት የሰ የኮነትም ዝንቱ ዓለም የእኔ መንግስት በዚህ ዓለም አደለችም። ምን ማለት ነው? ቤተ ክርስቲያኔ ምድራዊት አደለችም ማለት ነው። የእግዚአብሔር መንግስት ማናት? ቃላችሁኝ ቤተ ክርስቲያን አንድ ሳምንት አንድ ገዳም ትሄዱና፣ ጌታዬ ህይወቴን ንገረኝ፣ እንዲ፣ ምኑ ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ። ጌታዬ ህይወቴን ንገረኝ፣ ምንድን ነው የሚነግራችሁ? ነው እየነገራችሁ መስሎኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለህዝቡ በመጽሐፍ፣ እግዚአብሔር ለህዝቡ በመጽሐፍ ይነግራቸዋል አለ። እስኪ በሉ እግዚአብሔር ለህዝቡ በሉ፣ በምኑ ይነግራቸዋል? በመጽሐፍ ይነግራቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባ ምህረቶ ላዕሌነ ይቅርታውን ቸርነቱን ምህረቱን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ትንኝንም ምንስ እኳ ሳይም ዘነጋ የሚመግብ ስጋችን ለብሶ ዓለምን ያዳነ ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ላደረገልን ለቸርነት ስራው ሁሉ ከባህሪ አባቱ ከአብ ከባህሪ ህይወቱ ከመንፈስ ቅዱስ ጋር አንድ ለምትወድ መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማይታት፣ የጻድቃን ረዴታቸው በረከታቸው ከሁላችን ጋር ጸንቶ ይኑር። የተከበሩ አባታችን መላከ ገነት መዝገቡ ላቀው የዚህ ታላቅ ደብር አስተዳዳሪ የተከበራችሁ አባቶቻችን ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዲያቆናት፣ ወንድሞች የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦች የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ሰዓት በማይመረመር ቸርነቱ ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት ርዕሳችን ጊዜ ለምን በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ ሶስተኛ በሉ ጊዜ ለምን ነው። እንግዲህ ኦርቶዶክሳዊነት ወይም ኦርቶዶክሳዊ ሰው አንድ የቤተ ክርስቲያን አባት ሲናገር በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው ብሎ ይናገራል። በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው። ክርስቲያኖች እውነትን የሚያምኑ ናቸው። እውነት ነፃ ያወጣል። ስለዚህ ነፃ ፍጡሮች ናቸው። ነፃነትም ከእውነት ነው፣ እውነትም ነፃነት ነው። እውነትን የያዙ ሰዎች ነፃ ናቸው። ነፃ አይምሮ ያላቸው ሰዎች ደግሞ ከሕሊና እዳ ሸክም የተለዩ ናቸው። እነሱ በትክክል ራሳቸውንም ዓለምንም መምራት መኖር ይችላሉ እና ክርስቲያንነት ማለት በትክክል መኖር ነው። ክርስቲያንነት በትክክል መኖር ከሆነ ስለ እያንዳንዱ ነገር እንዴት እንደምናደርገው ማወቅ አለብን። ክርስቲያኖች አንድ ነገር እጃቸው ሲገባ ምን ሊያደርጉት እንደሚገባ የሚያውቁ ናቸው። ለምሳሌ ሕፃናት አንድ ነገር እጃቸው ላይ ቢገባ ምን እንደሚያደርጉት አያውቁም። በብዙ ልፋት የተገኘ ተቆፍሮ የተገኘ ወርቅ ወይም እንቁ ወስዳችሁ እጃቸው ላይ ብታስቀምጡ ወይ ይጫወቱበታል፣ ወይ ይወረውሩታል፣ ወይም ደግሞ ጭቃ ውስጥ ሊጥሉት ይችላሉ። ስለዚህ እንደዚያ እንዳይሆን የበሰለ ሰው ምልክቱ እጁ ላይ ያለውን ነገር ምን እንደሚያደርገው ማወቅ ነው። የተናቀውን አያከብርም፣ የከበረውንም አይንቅም ማለት ነው። መልካሙን ክፉ አይልም፣ ክፉውን መልካም አይልም። ነቢዩ ኢሳይያስ እንደነገረን አሌ ሎሙ ለለይብልዎ ለእኩይ ሰናየ ወለሰናየኒ እኩየ መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። መልካሙን ክፉ ክፉውን መልካም ለሚሉ ወይም የተዋረደውን የሚያከብሩ የተከበረውን የሚያዋርዱ ያው ሰው ሕሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። ስለዚህ የታነቀውን እያደነቀ ድንቅ የሆነውን ደግሞ እየናቀ ከሱም እየራቀ ይቀጥላል። እና ክርስቲያኖች ለሁሉም ነገር ቁመናም፣ እውነትም ምልከታም ሊኖረን ይገባል። አንዱ ልናውቀው ስትኖሩ ሰውነት ለእኔ ምንድን ነው ማለት አለብን። ዓለም ለእኔ ምንድን ናት? ለምሳሌ ለሌሎች ሰዎች ዓለም መጨረሻቸው ናት። ዓለም መጨረሻዬ ነው ብሎ ያሰበ ሰው ሁሉንም ነገር በዚህ ዓለም ኑሬ ልፍጀው የሰማዩን ማናዬ ይላል። አለም ለእኛ መሻገሪያችንናት ብሎ ያሰበ ሰው ደግሞ አለምን ተጠቅሞባት ይሄዳል። ገንዘብ ለእኔ ምንድን ነው ማለት አለብን። ሰው ለእኔ ምንድን ነው? መቼ ሰው እንስሳ ነው ብሎ ያሰበ ሰው ለሰው ክብር ይኖረዋል ብለን ማሰብ አንችልም። እንደዚህ ያለ ሰው ደግሞ ሰው እንስሳ ነው ብሎ መነሻ ያደረገ ሰው የሰው መወለድም አይደንቀውም መሞትም አይደንቀውም። ሞተ ሲባልም እንደ ቀላል ነገር እቃ እንደተሰበረ ያልፈዋል ማለት ነው። እና ነገሮችን የምንወድቅባቸውም የምንሻገርባቸውም ምክንያት ለነገሮቹ ካለን አተያይ የሚመነጭ ነው። እና ትምህርት የሚያስፈልገው ኦርቶዶክሳዊ እይታ እንዲኖረን ነው። የጠራ ዓይን እንዲኖረን ነው። ዛሬ በዚህ ርዕስ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለውን ነው ለኦርቶዶክሳውያን ለእኛ ለክርስቲያኖች ጊዜ ምንድን ነው? ነው ጊዜ ምንድን ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር የሰጠን ማንም ሊሰጠን የማይችለው እግዚአብሔር የሚሰጠን የሰጠን እድል ጊዜ ነው። እንደ ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም ሀብት የማይመስሉ ብዙ ነገሮች አሉ፣ የማናስተውላቸው ለምሳሌ እንዲሁ የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል። ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም ብዙ ጊዜ፣ የውሃ ሀብትነት አይረዳውም። የአየር የኦክስጅን ሀብትነት አንረዳውም። ኦክስጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባቸዋል። ኦክስጅን በሆኑ ሰዎች እጅ ቢሆን ኑሮ ሁላችን ገለውን አናድርም ብላችሁ ነው እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩኝ እኔ ያልኩኝ በሰዎች እጅ ቢሆን ኑሮ ነው ያልኩት በሰው እጅ ቢሆን ኑሮ አየር ስንት ቀን የምንሰነብተው ዛሬን ራሱ ማደር እንችላለን አንችልም የውጩን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክስጅን ይቅርና ያንተን አየር እንዳታስወጣ ብንባልስ አይቻልም። ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን አንችልም? የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ፣ እንዲሁ እግዚአብሔር ምን አደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሪው። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ትችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳ ስለቻላል። የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለበት። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል፣ የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው ነው በጣም እያባከን ነው ያለው ነገር አካላችን፣ አይምሯችን እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ የሰጦና ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው እንደምታውቁት፣ መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተክርስቲያን አስተምህሮ የመጀመሪያ ሰዓት ትባላለች ቁጥር የተጀመረው መጋቢት 29 ቀን ነው መጋቢት 29 እና መጋቢት 30 ሚያዝያ አንድ በሊቃውንት አነጋገር እለተ ጠቢባን ይባላሉ ጠቢባን ስላሴ አንድ ሳይሉ 29 ብለው ስለጀመሩ ነው እንዲህ ያለው ነገር ለማያምን ሰው አይረዳም ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ ሁለት ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል፣ ይላል። በስጋዊ ዓይን አይመረመርምና፣ ለብእሲሰ መንፈሳዊ ሁሉ የተሐሰሶ መንፈሳዊ ሰው ግን ሁሉን ይመረምራል፣ ወሎቱስ አልቦዘ የተሐሰሶ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል ሃያ ዘጠኝ የማይመስል ነገር ነው ይላል። ሃይማኖት ምንጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካውም። ለሁሉም ነገር መለኪያ ያለው፣ ውሃን በኪሎ ሜትር አንለካውም። የራሱ መለኪያ ያለው ለራሱ ነገር ለሁሉም ነገር መለኪያ ያለው፣ ከፍታም መለኪያ ያለው፣ ዝቅታም መለኪያ ያለው፣ ረቂቅ ነገር መለኪያ ያለው፣ ፈሳሽ ነገር መለኪያ ያለው፣ ጠጣር ጠጣርም መለኪያ ያለው፣ እንዲሁ መንፈሳዊ ነገርም የራሱ መለኪያ ያለው ውሃውን በሜትር ጤፉን፣ ደግሞ በሊትር መቼ ስልለካው አይባል፣ መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ። ጊዜን ፈጠረ የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። ሰባት ዕለታትን ፈጠረና አቆመ። ሰባት ዕለታት በብራውያን አነጋገር ሰባት ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል ሰባት ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ አስር ቁጥር እንደ ፍጹም ቁጥር ይቆጠራል፣ አይደል? አታውቁም። ለምሳሌ የሆነ ሰው አስር ጊዜ አጨቅጨቀኝ ይላል፣ እናንተ ግን ሶስት ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድን ነው አስር ጊዜ የሚለው? ጭራሽ ማለት ነው ፍጹም ማለት ነው። ምን ሰላሳ ጊዜ ይጨቀጭቀኛል አያ ይላል። ነገርከኝ እኮ እግዚአብሔር፣ ጊዜ ይስጠን። ጊዜ የሰጠን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን።